አንድ ሺህ አምስት መቶ ደላር ደርሰናል። ሁለት ሺህ ስንገባ ይበቃታል ውሻዬ። ሁለት ሺህ ስንገባ ምኑን ልደቴን አከበርኩት? ሰውን ሁላ ቀፍላ ቀፍላ። ምን አልሽ ውዴ? ያሰማች አስጠላሽኝ። እኔ እግዚአብሔርን አስጠላችኝ። ሰው ለእኔ ልደት እንዳያዋጣ አስቀድመች። ለውሻ ሰበሰብሽ እኮ እንደ ማራሪ ራሳቸውን ይኸውልሽ

በሰጠችን ቁጥር ይሄንን ነው ማኪ የምዘፍንላ፣ ስጦታዬ ነሽ። አንዳንድ ሰዎች በባዶ ያወራሉ። እኛም ብናወራ እንኳን ምን እኔ ጋይስ ማለት ነው ፍቅር ላይ ነኝ ግን ዝም ነው። የቀልዴን አይደለም። የሚቀልድ ደግሞ ኢቦላ ሆኖ በመድኃኒዓለም ለስንተኛ ጊዜ ነው የማዳምጠው ይመጣል።

ይሄን ሽላሊት መጣ። አሞራው ይቅርታ ይቅርታ፣ እማ ነው አሞራው ነው። ደህና ታጣቂ ኃይል እየገባብን ነው ውዶች፣ እንቅስቃሴያችሁ ታጣቂ

ፕሊዝ፣ በጣም አንዴ ናቅሽኝ። ውዴ አንደኛ ቅጣትሽ ማለት ነው። አንደኛ ቅጣትሽ አሁን ጊፍተርሽ አለ። አንደኛ ቅጣትሽ፣ ሁለተኛ ዳይ ቧለ ማለት አሁን እየከፈትሽለን እና ምን ላድርገው ውዴ ስራ መጣ? ቤት ተጋገዙ። ክርስትና አባቴ መጣልኝ